የቀያዮቹ የቻምፒየንስ ሊግ ህልም ሩፍ ፍጻሜ ሳይደርስ ተቋጭቷል። ድራማ በነበረበት የአንፊልድ ምሽት የፓሪሱ ክለብ ወደ መጨረሻው ስምንት ተቀላቅሏል። የመጀመሪያ ዙር ጨዋታ ፓሪስ ላይ የማይገባቸውን ዝርፊያ ፈጽመው የመጡት ሊቨርፑሎች በሜዳቸው በመለያ ምት ተረትተዋል። ኦስማን ደምቤላ ያስቆጠረው ጎል ጨዋታ ወደ ጭማሪ ደቂቃና መለያ ምት እንዲያመራ በቂ ሆኗል። ከዚያ በኋላ በመለያ ምቶች ልዩ ጀብደኝነት በማሳየት የሚታወቅ ቀው ጣሊያናዊ ጂያሉጂ ዶና ሩማ ሊቨርፑሎች ላይ ነግሶባቸዋል። እንግሊዝን በ2020 የአውሮፓ ዋንጫ ፍጻሜ ጣሊያን ስታሸንፍ በመለያ ምቶች ላይ የነገሰው ዶና ሩማ ትላንት ምሽትም ሌላ ጀብደኝነት በእንግሊዝ ምድር ፈጽሟል። የከርቲስ ጆንስን እና የዳርዊን ኑኔዝን ምቶች አድኖባቸዋል። ደምቤሌ፣ ባርኮላ፣ ክቫራስኬሊያ ጨዋታው ወደ መለያ ምት እንዳያመራ ፓሪስ አሸናፊ ሆኖ እንዲወጣ ማድረግ የሚችሉበት እድልን ፈጥረዋል። አሊሰን ቤከር የሚቀመስ አልሆነም እንጂ በሊቨርፑልም በኩል ሳላህ፣ ሉዊስ ዲያዝ፣ ዣሬል ኳንሳ፣ ዶሚኒክ ሶቦዝ ላይ ጨዋታውን መጨረስ ይችሉ ነበረ። የእነዚህን ተጫዋቾች ሙከራ አንዱን ዶናሩማ፣ ሌላ ጊዜ ኑኖ ሜንዴሽ ወይ ደግሞ የጎሉ አንግል አሊያ ደግሞ ኦፍሳይድ ሲያድናቸው ቆየ። በመጨረሻም አሸናፊው በመለያ ምት እንዲወሰን ተደረገ። ከጨዋታው ማለቅ በኋላ የሊቨርፑል ተጫዋቾች ከመሬቱ ላይ መነሳት ከብዷቸው አቅማቸውን ጨርሰው ሀዘናቸውና ብስጭታቸውን መሬት ላይ ሲገልጹ ነበረ፣ በግልጽ ይታይ ነበረ ሀዘናቸው። በፕሪምየር ሊግ 15 ነጥብ ልዩነት ፈጥረው ሲመሩ፣ በቻምፒየንስ ሊግ ከዛ ሁሉ ክለብ ከምድቡ አናት ላይ ተቀምጠው ሲያጠናቅቁ፣ በካራባው ካፕ ፍጻሜ ሲደርሱ፣ እነዚህ ልጆች በአንፊልድ እንዲህ ያለ ምሽት እናሳልፋለን ብለው አልጠበቁም። በውድድራ ቱ አንድ ጨዋታ ብቻ በአንፊልድ የተሸነፉት እነዚህ ተጫዋቾች ትልቅ የአውሮፓ ውድድር መድረክ ላይ ገና በጊዜ ያውም አንፊልድ ላይ የተሸንፎ መሰናበት ለነሱ የሞት ሞታቸው ነበረ። በፓርክ ደ ፕሪንስ ከነበራቸው አቋም በጣም የተሻሻለ ብቃት ነበረ በምሽቱ ያስመለከቱት። ትኩረታቸውን አሁን ወደ ፕሪምየር ሊግና የፊታችን እሁድ ከኒውካስትል ጋር ለሚያደርጉት የካራባው ካፕ የፍጻሜ ጨዋታ ያደርጋሉ። ፓሪስ ሰን በሉዊስ የመሪነት የቀደመ መገለጫውን አራግፎ በአዲስ መልክ ታድሶ የግለሰቦች የነበረው ቡድን አሁን የአንድ ተጫዋቾች ቡድን መስሏል። ዘንድሮ ሊቨርፑል ላይ በሁለት ዙር ያሳዩት ብቃ በውድድሩ አሸናፊ ሆነው እንዲያጠናቅቁ ትልቁን ቅድመ ግምት እንዲያገኙ አስችሏቸዋል። የነ ኬልያን ኤምባፔ፣ ሊዮኔል ሜሲ ና ኔይማር ዘመን አብቅቶ አሁን የወጣቶችና የአዳዲሶች ዘመን ተጀምሯል። ሉዊስ ኤንሪኬ ከጨዋታው ማለቅ በኋላ በአንፊልድ እየጨፈረ ተጫዋቾቹ ላይ እየዘለለ ደስታውን ሲገልጽ፣ አጠገቡ ያገኘውን ሁሉ እያቀፈ ሲስም ታይቷል። ወደ መልበሻ ክፍልም ሲያመሩ በአንፊልድ ታናል ውስጥ ይሄው ደስታ ስሜት ሳይቀዘቅዝ ሳይበርድለት ስፔናዊው ላይ ሲስተዋል ነበር። ለፓሪስ ሰን ዠርማ የቻምፒየንስ ሊግ ሕልም እየተጠጋ እንዳለ የተሰማው ይመስላል። ውድድሩ ላይ ካሉ ክለቦች ትልቅ የሚባለውን መሰናክል ነው ትላንትና ምሽት መሻገር የቻለው። ቻምፒየንስ ሊግ ለሰባተኛ ጊዜ ለማንሳት ሲወዳደሩ የነበሩት ሊቨርፑሎች፣ በታሪካቸው ለመጀመሪያ ጊዜ የቻምፒየንስ ሊግ ዋንጫን ለማንሳት እየተንደረደሩ ያሉት ፓሪሳውያኑ ትላንትና ለነበራቸው ልዩ ፈንጠዝያ ምክንያታቸውን ለመረዳት ብዙም የሚከብዳቸው አይመስልም። ፓሪስ ሰን ዠርማ መለያ ቶቹን የመቱት ተጫዋቾች ያሳዩት ብቃት ይገርም ነበረ። ምሽቱን ሙሉ ጥሩ የነበረው አቋሙ ሳይወርድ የተጫወተው ቪቲንሃ በሚገርም መንገድ የመጀመሪያውን ጎል አስቆጠረ። ከዛ ጎንካሎ ራሞሽ፣ ዴምቤሌ ና ዴዜሪ ዱዌ የመጨረሻውን ማሳረጊያ ምት ከመረብ አሳረፉ። ስህተት የሌለበትን የመጀመሪያ ምት ለሊቨርፑል ያስቆጠረው መሐመድ ሰላህ ነበረ። ከዚያ በኋላ ግን አልቀናቸውም። ዳርዊን ኑኔዝ እና ከርቲስ ጆንስ በተከታታይ ሳቱ። ኤንሪኬ ከዚህ ጨዋታ አስቀድሞ ይህንን የጥሎ ማለፍ መርሃ ግብር ከሁለት አንዳችን መሻገር ከቻልን ዋንጫውን የማንሳት አቅም አለን ሲል ተናግሮ ነበረ። የተጋነን አስተያየት አይመስልም። በዚህ ሰዓት በአውሮፓ ላይ ያሉ ሁለት ምርጥ ቡድኖች ሊቨርፑል እና ፓሪስ ሳን ጀርማን ናቸው ቢባል ማጋነን አይሆንም። አርነስሎት ከጨዋታው በኋላ በህይወቴ የተሳተፍኩበት እጅግ ምርጡ ጨዋታ ይህ መርሃ ግብር ነው ሲል ገልጾታል። የመጀመሪያዎቹ 12 ደቂቃዎች የመጀመሪያ ዙር ተገላቢጦሹ ነበረ። ፓሪስ ላይ የበላይ የነበረው በአንፊልድ የበላይነት ተወስዶበታል። ሳላ ሁለት ጊዜ ጎል መሆን የሚችሉ አጋጣሚዎችን መጠቀም ሳይችል ቀርቷል። ኑኖ ሜንዴሽ ሲያጨናግፍ፣ ሌላኛውን ደግሞ ኢላማውን ሳይጠብቅ ሲስት ተመልክተነዋል። ከዚያ ግን በመጀመሪያው ዙር 27 ሙከራ ሁሉ አድርጎ አንድ ጎል እንኳ ማስቆጠር የተሳነው ቡድን በመጀመሪያ ዙር የሳቱትን ሁሉ ኳሶች ያካካሱ ነበር የሚመስለው። በአንፊልድ የመጀመሪያ የጎል ሙከራቸውን ወደ ጎልነት ቀየሩት። ብራድሊ ባርኮላ በጣም በፈጣን ሽግግር ለአጥቂ ኡስማን ዴምቤሌ ያቀበለውን ኳስ አሊሰን ቤከር እና ኢብራሂማ ኮናቴ መግባባት ተስኗቸው በስርዓት ያላጸዱት ኳስ ፈረንሳዊው እግር ሊያረፈች እና ቀላል የሚባል ጎል ለማስቆጠር ቻለ። በመጀመሪያው አጋማሽ በእርግጥ አሊሰን የባርኮላንና የዴምቤሌንም ጥሩ ጥሩ የሚባሉ ኳሶች ለማዳን ተገዶ ነበረ። ኪቪቻን ቢሆን ሊያገባ ተቃርቦ ነበረ፣ ግራቨን በርሽ ኳሱን ጨርፎ አወጣበት እንጂ። በሁለተኛው አጋማሽ ሊቨርፑል መልሶ ጨዋታውን መቆጣጠር ችሏል። በተለይ ትሬንድ አሌክሳንደር አርኖልድ በጣም አስፈሪው የሊቨርፑል የማጥቂያ አማራጭ መስል ነበረ። ፓሪስ ሳንጀርመ ግን በተቀናጀ መንገድ ይህንን ስጋት ሲያመክኑ ታይተዋል። ተደጋጋሚ የመልሶ ማጥቃት ዕድሎች በሊቨርፑል በኩል ተጨናግፈው ወደ ፍሬ ሳይበቁ ቀርተዋል። ዶሚኒክ ሶቦዝ ላይ፣ መሐመድ ሳላ፣ ሉዊስ ዲያዝ በጣም ተቃርበው ነበር ጎሎችን ለማስቆጠር። ትሬንድ አሌክዛንደር አርኖልድ ትላንትና ተጎድቶ ወጥቷል። ይሄ ተጫዋች ምናልባትም በቀጣይ የካራባው ካፕ የፍጻሜ መርሃ ግብር እሁድ ዕለት በዌምብሌይ ላንመለከተው እንችላለን። የእርሱ ተቀያሪ የነበረው ዣሬል ኳንሳ ግን ወደ ሜዳ ከገባ በኋላ ሁለት ጊዜ ጎል ሊሆኑ የሚችሉ እድሎችን በግንባሩ ፈጥሮ ነበረ። አንደኛው ኢላማውን ሳይጠብቅ ቀረ። ሌላኛው ደግሞ የጎሉ አንግል መለሰበት። ሉዊስ ኤንሪኬ በዚህ ቡድን ውስጥ የተለየ ሱፐርስታር የለውም። ይሄ ሰውዬ ማለት ከስምንት ዓመት በፊት ስድስት ለአንድ በሆነ ውጤት ራሳቸው ፓሪሳውያኑን የባርሰሎና አሰልጣኝ ሆኖ እንባ ያስለቀሰ ነበረ። በመጀመሪያ ዙር ጨዋታ አራት ለባዶ ተሸንፎ የነበረው ቡድን በመልሱ ጨዋታ ያንን ብቃት አስመልክቶ ፓሪስን ከውድድሩ ሸኝቶታል። ትናንትና ያደረገው የጎል ብዛቱ በዚህ ልክ አይሁን እንጂ የድሉ አስፈላጊነት ግን ከስምንት ዓመት በፊት ከነበረው ጨዋታ የተለየ አይመስልም። ይሄ የ16 ጥሎ ማለፍ ዙር ማለት ለፓሪስ ሳን ጀርማ ትልቁ የቻምፒየንስ ሊግ መሰናክላቸው ነው። በጣም ብዙ ጊዜ መሻገር አቅቷቸው እየተደናቀፉ የወደቁበት ትልቁ መሰናክል። አሁን ግን ትልቁን መሰናክል ሊቨርፑልን ተሻግረው ወደ ሩብ ፍጻሜ መድረስ ችለዋል። ሊቨርፑል ደግሞ በቻምፒየንስ ሊግ ታሪካቸው የመጀመሪያ ዙር ጥሎ ማለፍ ጨዋታን ከሜዳቸው ውጭ ያሸንፈው ለ39 ጊዜ አንዱንም እንኳን በመልሱ ጨዋታ ሳይሸነፉ ቀጣዩን ዙር ሳይሸጋ ገሩ ቀርተው አያውቁም። አርባኛው ጨዋታ ግን የተለየ ታሪክን አስተማራቸው። ይህንን ያደረገው ደግሞ ሉዊስ ኤንሪኬ ነው። በሁለት ዙር ጨዋታ 48 ሙከራ ያደረገ ቡድን ገንብቷል። ደምቤሌ በ11 ጨዋታ 15ኛ ጎሉን ያስቆጠረው ይሄ ፈረንሳዊ መሐመድ ሳላህ በነገሰበት ሜዳ ላይ እርሱ ኤሌክትሪክ የሆነ ምሽትን አሳልፏል። ሐሰተኛ 9 ቁጥሩ ተጫዋች ከሳጥን ሳጥን ያለመታከት ይሮጥ ነበረ። ከ8 ዓመት በፊት ባርሰሎና 105 ሚሊየን ዩሮ የከፈለበት ተጫዋች ዘንድሮ ገና ነው። ከ8 ዓመት በፊት የተከፈለበትን ዋጋ በብቃቱ እየመለሰ የሚገኘው አብረውት ያሉት ሁለቱ ደግሞ ክቫራ ስኬሊያና ብራድሊ ባርኮላ አንዳቸውም የጋላክቲኮ ባህሪ የሌላቸው። ክቫራ በግራ መስመር በኩል ከቁመቱ ጋር አብሮ የማይጣጣም የቴክኒክ ችሎታ ተችሮት በጣም በሚገርም ቅልጥፍና ወደ ጎል ኳሶችን ይልካል። ደግሞ እዚህ ላይ አልሸነፍ ባይነትን ተላብሷል። ወደኋላ እስከ ቻለው ድረስ እያሳደደ በሸርተቴ ኳስ ይመልሳል። ብራድሊ ባርኮላ ሙልጭ ሙልጭ የሚል የማይያዝ አይነት ተጫዋች ነው። የ31 ዓመቱን አንዲ ሮበርትሰን በመጀመሪያዎቹ ደቂቃዎች እጅጉን ሲፈትነው ተመልክተናል። ከነዚህ የአጥቂ ስፍራ ተጫዋቾች ጀርባ ደግሞ ያለመታከት የሚሰራ የሞተር ክፍል አለ። ሉዊስ ኤንሪኬ በሚገርም ብቃትና ኢማጂኔሽን ያዋቀረው ቪቲኒያ 103 ኳሶችን በትላንትና ምሽቱ ጨዋታ በተሳካ መንገድ ያቀበለ አማካይ 120 ደቂቃ ያለመታከት ሲሮጥ የነበረ ልጅ ከጎኑ ሌላ 85 ኳሶችን በተሳካ መንገድ ያቀበለ በሰውነቱ ደቃቃ ግን በልቡ ግዙፍ ሀያ ዓመት ላይ ገና የሚገኝ ፖርቱጋላዊ ወጣት ጆዋው ኔቬዝ፣ አብሯቸው ስፔናዊ ተጫዋች ፋቢያን ሩዊዝ። ይህንን ጥምረት የሊቨርፑል ተጫዋቾች በመጀመሪያ ዙር መርሃ ግብር እጅግ ተሰቃይተውበት ታይተዋል። ወጣት ፈጣንና የተራበ ስብስብ ይህ ነው የፓሪስ ሳን ዠርማ መገለጫ። በቀጣይ ይሄ ቡድን በሩብ ፍጻሜ የቤልጅየሙን ክለብ ብሩገ ወይ ደግሞ ከአስቶን ቪላ ጋር የመገናኘት እድል አለው። የበለጠ የሚቀርብ የሚመስለው በስፔናዊው ሌላኛው ታክቲሽያን በኡናይ ኤመሪ ከሚሰለጥነው ነው። አስቶን ቪላ ጋር የሚገናኝ ይመስላል። ከሊዮኔል ሜሲ ኔይማርና ኬሊያን ኤምባፔ ዘመን በኋላ የተገነባው የፓሪስ ሰንጀርማ ስብስብ ከመቼውም ጊዜ በበለጠ ለቻምፒየንስ ሊግ ዋንጫ አሁን የተጠጋ ይመስላል። የዚህ ደግሞ ምክንያቱ አሰልጣኙ ሉዊስ ኤንሪኬ ነው።